በስማው አብ ወልድ መንፈስ ቅዱስ አሐዱ አምላክ በስማው አብ ወልድ መንፈስ ቅዱስ አሐዱ አምላክ በስማው አብ ወልድ መንፈስ ቅዱስ አሐዱ አምላክ። አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተሰኘን ውድ ተዋሕዶ ቤተ ክርስቲያን ልጆች ባያሉ በቅዱስ እግዚአብሔር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ሳመሻችሁ። አሜን። በቸርነቱ በምረቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የኛም አምላክ ስሙ ለዘላለም የተመሰገነ ይሁን። አሜን ስለ ጻድቃን፣ ስለ ሰማታት፣ ስለ ደናገል ምልጃና ጸሎት ዛሬም ብዙትርም እሱ እንዲጠብቀን የእሱ መልካም ፍቃድ ይሁንልን እኛም ከዚች ከት ኃጢአት ከሚሰራበት ዓለም እግዚአብሔር በቸርነቱ በምረቱ ይጠብቀን ዘንድ ወደ እንስሳ ጎዳና የመራን ዘንድ እሱም መልካም ፍቃዱ ይሁንልን። እግዚአብሔር እንደወደደና እንደፈቀደ በዚ ሰዓት በዚ ጊዜ የመጋቢት አስራ ሶስትን ስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአቦሎ መንፈስ ቅዱስ ስም መጋቢት አስራ ሶስት በዚች ቀን ልብ ጥራ በሚባል አገር የከበራ የአርባ ሐራ ሰማዕት በሰማዕትነት አረፉ። ሊም ቅዱሳን ባልፊ የያኑስ ዘመን ተጋዱ ተጋደሉ። እርሱም ከንጉሠ ነገሥት ቈስጠንጢኖስ ከመኳንቶች አንዱ ነው። ከአይሁዱም አገሮች በአንዱ ላይ አነገሰው። ክርስቲያኖች እንዲጠብቃቸውና እንዲያከብራቸውም አዝዞ ነበር። እርሱ ግን ወደዚያ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎችም ምእመናን ተነስተው እርሱንና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት። እሊህ አርባ ጭፍሮች ወደ መኮኑን ደርሰው በክብር ባለ ቤት ክርስቶስ ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጥዋትም ተነስተው የጭፍራ አለቃ በሆነ በአግሪጎፕላውስ ፊት ቆመው በክብር ባለ ቤት በጌታ በኢየሱስ ክርስቶስ ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በደንጃም እንዲወግሯቸው አዘዘ። በአቅራቢያቸውም የወሽባ ቤት ባጠገቡ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጡም በጣላቸው ጊዜ ከውርጭ ጽናት የተነሳ ሕዋሳቸው ተቆራረጠ። ከእርሳቸውም አንዱ ፈራ፣ ካዘግቱም አውጡ ብሎ ወጣ። ወደ ሸወሽ ባውም ቤት ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። አርባ አክሊላትም ከሰማይ ሲወርድ በ39 ሰማዕታት ላይም ሲቀመጡ አንዱ አክሊልን በመልአኩ እጅ ተንጠልጥሮ ሲቀር ወታደሮቹ ይህን ያየ ከዚያ ተነስቶ በየታምኑ ልብሶቹን አውልቆ ቅዱሱን ወዳሉበት ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመላኩ እጀተን ተጠልጥሎ የቀረው አክሊልም ወሰደ። ሊም ጎልማሶ ሰማዕትነትን በዛቸ አዘቅት በነበሩ ጊዜ እናቶቻቸው ያጽኗናቸውና ያስታግሷቸው ነበር። እነሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ካዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚያ በኋላ በሳት ስጋቸውን እንዲያካትተ ተሽከርካሪም ጭነ ወስደው ወደ ባህር እንዲጥሏቸው እና መኮነኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ህፃን አገኙና ተዉት። እናቱም ከሰረገላ ውስጥ አልት ጥለው ተሸክመው ሮጠች። ወታደሮችም ስለ አልሞተ ከለከሏት። ወዲያውኑም በጫንቃዋ ላይ ሙቶ ከቅዱሳኑ ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ አሳሰብ ስጥያ ከተማዎች ነው ወስደው በሳት ያቃጠሏቸው። ወደ ባህርም ጣሏቸው። ከዚያም በኋላ በሶስተኛው ቀን ሰብስጥራ ሀገር ኤጲስቆጶስ ተገለጡለት። እንዲሁም አሉት፣ ወደ ገሌ ወንዝ ሄድ ስጋችንን ታገኛለህና አሸክመ ሀምጣ ኤጲስቆጶሱም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄደ። የቅዱሳንም ስጋቸውንም በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ ስንኳ አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸው በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓልም ሁሉ በዓለም ሁሉ ቤተክርስቲያናቸው ታነጸላቸው። ከስጋቸውም ታላቅ ድንቆችን ታምራቶች ተገለጡ። በረከታቸው ከኛ ጋር ለዘላለሙ ትኑር አሚን። በዚችም ቀን ደግሞ የኦርቶዶክሳውያን ሰዎች የታላቁ አባት የመቃር መቃርሰ እስክንድርያዊ የመቃርዮስ ስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ ኦርቶዶክሳውያን ምዕመናን ላይ ስደትና መከራ መጣ። የለከሰ። የአማኒንና የካዲያሪዎስን እምነት ስለሚከተል ነው። ለእስክንድሪያም ሉኪዮስን ሊቀጳጳስ አድርጎ ሾመ። ሐዋርያት አትናቴዎስም አሳደደው። ይህም ካዲው ሉኪዮስ በታላቁ አባት አባ መቃሪን በእስክንድሪያው አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳም አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሱ የአርዮስ ሃይማኖት ይገቡ ዘንድ ያግባባቸው። እነርሱ ግን ወደ ነገሩ አልተመለሱም ሳይፈሩትም መለሱለት እና በቅንነት በትዕግስትም መከሎት ገሰጡት እንጂ የአርዮስ ሃይማኖት ብላሽነት የባህሉንም አስከፍነት ከቅዱሳን መጽሐፍ ለይተው አስረዶት፣ በዛን ጊዜ ተቆጣ። ከቁስጥንጥንያ መካከል ወደም ትርቅ ደሴት አጋዛቸው ከእስክንድርያ መርከብ የሚጠብቋቸውን ወታደሮች በእነርሱ ላይ በሚያደርጉት ስራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሰቱ ንጉሥ ፊት አቆማቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበረ። የደሴቱቱም ሰዎች አምላክ ነው ብለው እስቲ አምልኩትና እስኪ ሰግዱለት ድረስ በስራዩ በስራዩ አሳቷ አስቷቸው ነበር። ይህም አባቶቻችንም ከስተቱ እንዲመለስ አስተማሩት ለመኑት፣ አልሰማቸውም። ከብዙ ስቃይ ጋርም በሆነ ቤት አዘጋባቸው እንጂ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸው እና የሚያስጠግስላቸው ሆነላቸው ሆነላቸው። ክብር ባለቤት የክብር ባለቤታችንም ስቃቸውንና ትሩፋታቸውን ሊገልጽ በወደደ ጊዜ የንጉሥ ልጅ ሰይጣን ያዛት አግማ አባትና እናቷም በታላቅ አዘን ላይ እስኪሆኑ አብዝቶ አሰቃያ። በከተማ ውስጥም ሰይጣናት ተገልጠው መቃርስንና ባልንጀራውን ሆይ እኛ ከእናንተ እናንተ ከእኛ ምን አላችሁ ከሀገራችሁ ያሳደዳቸውን እያሉ ተገልጠው ይጮኹ ጀመር። በንጉሱ ልጅ ያደረውም ሰይጣን ንጉሱ ሆይ መቃርስና ባልንጀራውን ካልወጡ ከልጅ ላይ አንወጣም ብሎ ጮኸ። ንጉሱና አብረውት ያሉ አደነቁ። ወደ ንጉሱም ቅዱሳን አመጧቸው። ቅዱሳን መቃርስና ባለንጀራው ወደ ንጉሱ በደረሱ ጊዜ በንጉሱ ልጅ አድራ ሰይጣን እንዳያሰቃዩት ለመነ። ንጉሱ ንጉሱና አብረውት ያሉትም ስለ ስራቸው ቅዱሳንን መረመሯቸው። እነሱ የሆነው ሁሉ ነገሯቸው፣ ስለ ንጉሱም ልጅ ያድኑት ዘንድ ለመኗቸው። እነርሱም ንጉሱን ገሰጹት፣ እንዲህም አሉት። አንተ ሰው ስትሆን ለምራስን አምላክ ታደርጋለህ? ለምን የፈጠረ አምላክ ከሆነ ከወንክራስህንና ልጅህን ማዳን ይገባህ ነበር። ያን ጊዜ ወደ ክብር ባለቤት ጌታችን ጸለዩ። ጋኔሉን ከንጉሱ ልጅ ላይ አስወጡት። ጋኔሉን በወጣ ጊዜ ስለ ክፉ ስራቸው ንጉሱንና የዚችን ደስቴት ሰዎች ዘለፏቸው። ንጉሱና በዚያ የተሰበሰቡት ይህንን አይተው ቅዱሳን አምላክ እናምናለን እሊም ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮሁ። የከበሩ አባቶቻችንን በግብር ባሌ በጌታ በኢየሱስ ክርስቶስ ማመን እናስተማሯቸው። እነሱ በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንን በዘይት ላይ ጸለዩ። በመስቀል ምልክት አማት በኩታን ቀብተው በሽተኞችን ሁሉ አጋንንትን እያደሩባቸውን ሁሉ አዳኗቸው። እንዲህም እያደረጉ እያስተማሯቸውን ብዙ ቀን ወሩ። ከዚያ በኋላ የሀገሩ ምኩራብ አስፈረሰው፣ ቦታውን አጸዱ። አነ አነጹ ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሱም ስፍር ቁጥር የሌላቸው ወርቅና፣ ብሬ ሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎችንም ይዛል እያንዳንዱ ዘጠኝ ልጥር የሚሆን አስራ ሁለት ጻሕሎችን ሰርተው የጌታ ኢየሱስ ክርስቶስን ክርስቶስ የመቤታቸው የቅዱስ ድንግል ማርያ ምሰል የሁለቱንም ሁለቱንም ታለቆች አለቆች ሚካኤልና ገብርኤል ስል በውስጡም እንዲስሉ ደግሞም አስራ ሁለቱ መንበሮች መሰዊያ የሚፈለገውን ሁሉ አስራ ሁለት ሰዎችን አስራ ሁለት ጽርፍ መስቀል እያንዳንዱ ሶስት ሶስት ልጥር የሆኑ ሀ አራት መስቀሎችም እንዲሰሩ ሶስቱም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ ምንፃ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች ለችግሮኞች በተኑ። ጌታችንም የተጠመቀባትን ጥራ ስራ አንድ ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የሀገሩ ሰዎችን አዘዟቸው። ከእስክንድሪያም በተሰደሩ ጊዜ እግር መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህንም ከሐዋርያት አትናቴዎስ ጊዜ ጀምሮ የተጠበቀና ሉኪዮስም ያገኘውን ጌታችንን በዘመናት ሁሉ የጠበቀውን ጥፋት ያላገኘው ይህ ነው። ይህ መንፈስ ቅዱስ ትእዛዝ ሆኗልና በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩንም ከእሳት ኃይል የተነሳ በድስት እንደሚፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮን በውሃ ላይ ተንሳፈው እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታላቅ ታዬ። ንጉሱና የተሰበሰቡ ሕዝብ አይተው ፈሩ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂ ዮሐንስና ቅዱሳን መላእክትንም ውሃውን በሚከብርና በሚለወጥበት ጊዜ ተገለጡ። ህዝቡን ሁሉ ባቦሉ በስቅዱስ ስም ተጠመቁ። ያን ጊዜ ከሽቱ ሁሉ መአዛ የሚጣፍጥ ሽታ ተሸተተ። በዛን ጊዜ ከብሩ አባቶቻችን ይህን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባ መቃስም ሰግዶ ሳለ ጌታችን እንዲህ ሲል ጥምለመነው ጌታ ጌታዬ ለምንሃለው ሃለው ቸርነት ትድረሰኝ የዚህ ታቦትና ንዋየ ቅድሳትን ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሽ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅዱሳቱን አከበረ። ከዚያም በኋላ አባ መቃርስም ሶስቱን ደርብ ትባርክ ዘንድ እኔ አዝሃለሁ እኔም ከአንተ ጋር አለው። ይህንንም ንጹህና ክቡር የሆነ አገልግሎት ባለንጀራ አብሮ ህ አገልግልህ በመጀመሪያ የመነኩሰት የመካከለኛውን ደርብ በስጋ ወለጀች ወለደችም በደርብ በስጋ በወለደችኝ በድንግል ማርያም ስም ለይተ አክብር ደግሞም በቀይ በኩል ያለውን በከበረ መስቀል ስም ለይተ አክብር በግራ በኩል ያለውን ደርብ በስምህ ለይተ አክብር በካዲ ሉኪዎስ እጅ ስለ ስሜ በዚች ደሴት ውስጥ ደም ደምህን አፍስሰሃልና አለው። አለም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመር። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ህዝቡ አድንቀው እግዚአብሔርን አመሰግን እንዳቅምኛ። ጌታችን አባ መቃርስ መስዋዕቱ ተሸክሞ በመሰዋ ላይ ቀድስ ዘንድ አዘዘው። አባ መቃርስም ጌታችን የዋሪያ የተላለቀ አባታ አባታችን ጴጥሮስ እንዲቀድስ አዘዝ የዘዘው ይቺ ዕለት በከበረ ስም በዚች ደስ ሴቱ ለመጀመሪያ ጊዜ መስዋዕትን የተሰዋባት ናትና አለው። ጌታም ለአንተ ይገባ ለአንተ በዚች ደስ የተዘርትሃልና ና እኔም አሳድገል አሳድገ አለው። በደቀ መዝሙሬ ጴጥሮስ አድሬ የተናገርሁትን አላስተዋልክምን? የዘራና የዘራን የደከመ እርሱ አስቀድሞ ፍሬውን ይበላል ያልሁትን አለው። አባ መቃርስ በቅዳሴውን ስራ ተገጅታ ተባርኮ በጀመረ ጊዜ ከእስክንድርያው መቃርስ ጋር ይረዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስ የራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ስራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራው ምስጋና ገንዘው የሆነ ጌታችንን በወንጌሉ ወንጌሉን አነበበ። በነጭ ርግብ አምሳል መንፈስ ቅዱስ በብስቱና በወይኑ ላይ ወርዶ ጌታ ክርስቶስ ስጋና ደም ወደ መሆን ለወጣቸው። አባ በቃ ስም ወደ ጽዋው ጣቱን በአስገባ ጊዜ ጣቱን በደም ተለለ የመላእክት ሰራዊት ሁሉ በመሰው ላይ ክንፋቸውን ዘርግተው ይረዱ ነበር። ሚካኤልና ገብርኤል መጦ የመላእክት አንድነት ሁሉ በነርሱ በአባ መቃርስ አምሳል ሆኖ የተራዱት ለዙ የከበረ ስጋውንና አደሙን አቀበለ። ከቅዱሳን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ በወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ህዝቡን ቡራኬ ሰጥቶ ወደስም ተመለሰ። ሐዋርያትም ከእርሱ ጋር ጋር ዳግመኛም ከሰባት ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማድረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ ግን የዘንድልህ ታላቅ የክብር ክበር የምትገባት አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ። በእግዚአብሔር ፊትም ሰገደ። አቤቱ

ጌታችንም የመረጡ መቃርስ ወይ እኔ የልብ ፍላጎት ሁሉ እፈጽምልሃለሁ፣ ግን ፓትሪያርክ ትሾም ዘንድ ከልጆቹ የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብህ ልብ ያሰበውን የምታውቀው አንተ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከቱ። እርሱ በቀና ሃይማኖት የጸና ከሴቶችም ጋር ግንኙነት የሚያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦቱ ሕጉ አቀረበ። ያን ጊዜ ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዛም የሊቀ ጳጳስነት ሹመት እስከሚፈጸም በየማዕረጉ ሾመው። ልብስሙንም የዋነሳለው የሰማይ ሰራዊት ሁሉም የወንጌላዊ ማርቆስ አዲስ ተክል የሚሆን ለመቃስ ልጅ ለዮሐንስ ሊቀ ጳጳስና ይግባል ይግባል እያሉ ሦስት ጊዜ ጮሁ። በዚህ ጊዜ በዚያም በዚያም ያለው ሕዝብ ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳትን የዮሐንስን ዓይነ ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ መሪቃን በሆኑ በሰማይ በሰማይ ሠራዊት ቤተ መቅደስ ተመልቶ አየ ከበሩ። ነቢያት ነዋሪያትን በዚያ ያሉ ከዚያ በከዚያም በኋላ በክብር ባለቤት በጌታ በኢየሱስ ክርስቶስ በታላቁ በአባ መቃራና የእስክንድርያው አባ መቃራን በጠራቸው እንዲህም አላቸው። በምድር ላሉ መታሰቢያቸው የሚያደርጉ ሰዎች የምተመሰገኑ ናቸው። ይዝላለም ይወትን ይወርሳሉ እና በራሴ እምላለሁ ስለ ስሜ ስሚ ተቀደ የተቀበላችሁትን መከራ በትጋት የሚያስተው የሚያስታው የሚያስበውንና የሚፈጽመውን የሚሰማው ሁሉ ያመሰግነኝ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበውንን የበጎ ነገር ሁሉ እሰጠዋለሁ። ከበጎ ነገር ምንም አላሳጣውም። ከመከራ ሁሉ አድነዋለሁ። ኃጢያቱንም ሁሉ አስተስሬለታለሁ። ከዚያም ከዚያ ዓለም በሚሄድ በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዶት ዘንድ እናንተ እናንተ ወደምታስቡት መንግስቴ ሊያስገቡት የምህረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በሀገር ውስጥ ይህን የዜና ዜናችሁን በሚነበብበትን ይህ አድራለሁ። በረከቴንና ሰላሜን እስከ ዘላለሙ ፍጻሜ በውስጡ አድርጋለሁ። ለዚህም ለስደታችሁ ዜና ተቃራኒ የሚሆን ባልታወቀ ባልተወለደ በተሻለው ነበረ። በእውነትም እነግራችኋለሁ በሰው ፊት እንድለ እንዳመናችሁብኝ፣ በሰማይ ባለው አባቴ ፊት፣ በከበሩ መላእክት ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንም ብሎ ሰላምታ ሰጧቸው፣ ወደ ሰማይ በክብር አረገ። ከዚያ በኋላ ሕዝቡ ሁሉን ንጉሱንም ሰብስቧቸው ወደ አገራቸው እንደሚመለሱ ነገሯቸው። የክርስቶስን ህጉን ሁሉ አንዴ ጠብቆ ሊቀ ጳጳሳቱን ዮሐንስን እንዲታዘዙ አዘዟቸው። ከቀና ቻማቸው ወደ ቀኝም ቢሆን ወደ ግራም ንፈቀቅ እንዳይሉ በብዙ አማጸኗቸው አስጠነቀቋቸውም። ህዝቡም ሰምተው ደነገጡ። መሪረ ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእሳቸው ጋር በአንድነት አለቀሱ። ከዚህም በኋላ በእያንዳንዳቸው ባረኳቸው፣ አሰናበቷቸው። አንጊዜ ከኪሩቤል ወገን የሆነ መልአክ መጣ አውጥቶም በክንፎቹ ተሸክሟቸው ወደ እስክንድሪያ አድርሶ በሊቀ ጳጳሳቱ እጅ እሑድ ጠዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ ያለቀሰ ሰገደላቸው፣ እነርሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞ ልዩ የነበሩ የሕዝብ ወደ እግዚአብሔር በመመለሳቸውና ስለተደረጉ ድንቆች ታምራትም ነገሯቸው። ሊቀጳጳሱ አባ ጢሞቴዎስ እና ይህን የሰሙ ሁሉም ህዝቡ አደነቁ እግዚአብሔርን ማመሰገኑት። አባቶቻችንም በዚያ ስምንት ቀን ተቀመጡ። ከዚያም በኋላ ያ መልአክ ተገልጠው በክንፎቹ ደግሞ ተሸክሟቸው ወደ ደብረ ሲሃትም አደረሳቸው። አንዱ ኪሩቡም ካይር ሆኖ የአባታችን መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬዎች ተሸክቦ ከስደት ተመልሶ ተመቷልና ወጣችሁ ተቀበሉ እያሉ ጮኸ። ይህንም በሰሙ ጊዜ ከታላላቆች ውስጥ ከታናሾቹ ውጡ፣ ቁጥራቸውም አምሳ ሺህ መነኩሳት ሆኖ ከውስጣቸውም በዚያ ጊዜ ከውስጣቸውም በዚያን ጊዜ አባባነሳጼርና አባበሶ አሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹና እግሮቹን እየሳሙ መሪር እምባና አለቀሱ። ደግሞም ፊቱን ሳዩት ስላዩ ደስ አላቸው። እነርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስን ባረካቸው። የክርስቶስን ወገን የሆናችሁ በዓለም ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓለም በዓል ያደረጋችኋት በዚች ዕለት ደስ ሊላችሁ ይገባል ይልም ከላምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መተስበ ሊሆን ታጋዮች አባቶች ለመታ ለመከራቸው መታሰቢያ እንዲሆን፣ ይህም የታላቁ አባ መቃርስና አባ ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚህም በመጋቢት ወር በአስራ ሶስት ቀን ሉኪዮስ ከእስክንድርያ አስቀድመው ወደ አውሳናት ደስ የታጋዛቸው ደግሞ በዚህ ቀን ተመልሰው ወደ እስክንድርያ ደረሱ። በጾሎታቸው የምትጌ በረከት ከውል በውላችን የዚህ ክርስቲያን ወገኖች ላይ ለዘላለም አድሮብን ይኑር። አሚን በዚችም ዕለት ደግሞ በእስክንደሌ ከጵቆስና ለተሾመ አባቶቻችን አስራ አራተኛ የሆነ የእስክንደሌ ከጳጳስ ቅዱስ አባ ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረሚያን ናቸው። እርሱም እርሱም ግን ብዙ ትምህርቶችን ተማረ። አባቶቹ አባቱ በዘመድ የከበረ ስለነበረ ከታናሽነት ጀምሮ አስቦለት ብላ ረመዋን መምህራን መምህራቸው እስኪሆን ጥበብ ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊት ባለፈች፣ ከዋሪያው ጳውሎስ መጽሐፍ አንድ ጥራዝ ይዛ ነበር። እርሱም እስቲ ስጭኝ ሊዋላት፣ እርሷም ሰጠችውና አነበባት። በውስጧም ልዩ የሆነ ቃልን የሚያስደንቅ እውቀትን አገኘ። በምን ያህል ትሸጨዋለች አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለሽ አለ፣ ካገኘሽ ሂደሽ አምጭልኝ አላት። እርሷም ሄዳ ሌሎችን ሶስት ጥራዞችን አመጣችል። እርሱም አራት የወርቅ አላድ ሰጣት። ባነበበው አቸውም ጊዜ መጽሐፍ መጽሐፍ ጎደሎ ሆኖ አገኘው። መጽሐፉን ጎደሎ ሆኖ አገኙ። ዳግመኛም ከዚህ መጽሐፍ የቀረ አለ ብታገኝ ሂደሽ ፈልጊ አላት። እርሷም በአባቶች መጽሐፍ ውስጥ ብቻ አገኘው ምሉን የጳውሎስ መጽሐፍ ከፈለግ ወደዚያች ቤተ ክርስቲያን ሄደ ጠይቃለች። እርሱም ከቤተ ክርስቲያኒቱ ብፈልግ ከሷ ይሰጡኛል አላት። አሁን ይሰጧል አለችው። ሂዶም ወደ ቤተ ክርስቲያን ጠየቀ። እርሱም የጠየቀውን መጽሐፍ ሰጡት። አነበበውም በልቡም አጸናው። ያ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታ በኢየሱስ ክርስቶስ አመነ። ከዚያ በኋላ ወደ ሊቀ ጳጳስ አባ ዲሜጥሮስ ዘንድ ሄዶ ያጠምቀው ዘንድ ለምኖ እርሱ ሕግና ሥርዓትን ትምህርትን ሁሉ አስተምሮ በዚያች አስተምሮ ከዚያ በኋላ አጠመቀው። አባ ዲሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጳጳስና በተሾመ ጊዜ አባት ዲዮናሲዎስን በእስክንድርያ ሀገር ውስጥ በወንዶችና በሴቶች መምናን መካከል እንዲፈርድላቸው ፈርድላቸው እንዲህ እንደራሴ አድርጎ ሾመው በሊቀ ጳጳስነት ነው። ስራ ላይ ሁሉ ስልጣን ሰጠው። አባ ያሮክላም ባፈረ ጊዜ ባረፈ ጊዜ ሕዝቡንና ካህናቱን ሁሉ አስተምረው በእስክንድርያ ላይ እና አባት ዲዮናስዮስን ሊቀ ጳጳስና ሾሙት። መንጋውን በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራ ሐዘን አገኘው

መምናን ሁሉ አሰቃያቸው። ከጳጳሳትና ከመምናን ብዙዎች ሰማት ገደላቸው። ከፍርሃት ከፍርሃትና ከድንጋጤ የተነሳው ወደ ባራ ወደ ገዳም ሸሸው፣ በዚያ ሞቱ አሉ። የዚህ የዳቸው ውስጥ ጭፍሮችን አባት አግኝተው ያዙት፣ ለብዙ ጊዜ ያሰሩት። ከዛ በኋላ ባላም በአምላኩ ፈቃድን ካዲ አጠፋ። በእርሱም ፋንታ ግራሌ ግራላዊ ወስ በነገሰ፣ ከክርስቲያኖችም ልጆች መከራውን ጸጥ አለ። በዘመኑ ሰላም ሆነ። ከዚያ በኋላ አግራሊዮስ ሞተ። በእርሱ ፋንታም ዋርሊዮስ ነገሰ። እርሱም ሁለተኛ በክርስቲያኖች ወገሮች ላይ መከራ አስነሳ። የዚህ ካሪ ንጉስም መኳንቶቹ ይህንን አባት ይዘው አሰሩት። ታላቅ ስቃይንም አሰቃዩት። እጅግም አስጨነቁት። ንጉሱም ይህን አባት ጣዖት እንዲሰግድ ፈለገ። እርሱ ግን እርሱም እንዲህ ብሎ መለሰለት እኛ ለክብር ባለቤት ለእግዚአብሔር ሊአብ ለእግዚአብሔር ለአብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ንጉሱም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው፣ በዚያም ብዙ ዘመናት ኖረ። ከዚያም በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማ አለው። ቅዱሱ አባት መልሶ እኛ ጸሎታችን ምስጋናችን ቅዱስ ቅዳሴያችን በቀንም በሌሊት ትም ቢሆን አንተውም ከእርሱም ጋርም ወደሆኑ ወገኖቹ ዘወር ብሎ ሂዱ፣ ቀድሱ በስጋ ከናንተ የራቅሁ ቢሆን በመንፈስ ከናንተ ጋር ነኝ አላቸው። ንጉሱም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በካደው ንጉስ ላይ የበርበር ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ ገደሉትን መንግስቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱም ያሰራቸውን ሁሉ ፈታቸው። የተሰደደውን ውዱትንም መለሳቸው። ወደ ሊቅ ጳጳሳቱን እና ወደ ኤጲስቆጶሳት ሁሉ ቤተክርስቲያናት ቤተክርስቲያናት እና ሁቹን ክፈቱ መብራቶቻችሁም አብሩ በእናንተ ላይ ምንም ምንም የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህንንም አባት ቀሪ ዘመኑ በጸጥታና በሰላም ኖረ። ደግሞም በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች ከዚያም በትን ሳያቅያን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእርሱም ላይም የኤጲስቆጶስ ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአሪዎስን የባስሌዎስን እምነት ይዘው የተነሱ አሉ። የአባት ፈጽሞ ባረጀ ጊዜ ወልድን ጳውሎስ ተነስቶ አሳተ። በአንጾኪያ ኤጲስቆጶሳት ተሰበሰቡ። ይህ አባት ግን ስለ እርጅና አብሮ አልተሰበሰበም። በውስጧ የቀናች አእምሮት የምትገለጥ ሀብቱ የሆነ ጥበብ፣ ዕውቀት የተመላች መልካም ምክር መልካም ምክር የያዘ ደብዳቤን ጽፎ ላክ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄደን አገኘ። በጸሎት የምትገ በረከቱ ከእኛ ጋር ለዘላለም ትኑር አሜን።

በእርጋታ መንፈስና በእርጋታ መንፈስና በተመስጦ ሊያዳምጠው በደለኛ ሁሉ የምታስምር ጌታና እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይባረል። ኢየሱስ ክርስቶስ በአንድነት ይባረል። ኢየሱስ ክርስቶስ በአንድነት ይባረል ለዘላለሙ አሜንም።